ሰላም ጤና ይስጥልን። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩትዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳሳቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ዛሬ ከጠዋት ጀምሮ ሲሰሙ ነበር እና እነሱን ጉዳዮች እየዳሰስን ነው ከናንተ ጋር ቆይታን የምናደርገው። ፎዋር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ልትቆዩ ነው በአክብሮት የምጋብዘው ሀሳብ አስቴቶቻችሁ ልትጽፉልን እንችላላችሁ። ቪዲዮችንንም ላይክ እያደረጋችሁ ጀምሩት። በቀጥታ ከመሸጋገሪያ በኋላ ወደ ትንታኔ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው መረጃችን እናምራ። ሩበን አሞሪም ከማንቸስተር ዩናይትድ እንግዲህ ተደጋጋሚ ሽንፈቶች በኋላም ከፍተኛ ጭንቀቱን ገልጿል። ማንቸስተር ዩናይትድ በፕሪሚየር ሊጉ እንግዲህ የተለያዩ ጨዋታዎች ገጥመውታል። በዚህ ሳምንትም ቢሆን በዚህ የውድድር ዓመት እንግዲህ መጥፎ የሚባሉ ሽንፈቶች በተደጋጋሚ አስተናግዷል። ማንቸስተር ዩናይትድ እንግዲህ የተለያዩ ነገሮችንም እያስተናገደ የሚገኝ ነው። የዘንድሮ የውድድር ዓመት ለማንቸስተር ዩናይትድ እጅግ መጥፎ የውድድር ዓመት እንደሆነ ሁሉም የሚያውቀው ነው። የዩሮፓ ሊግ የፍጻሜ ተፋላሚ መሆናቸው ብቻ ነው እንደ ደህና ነገር የሚቆጠረው። እንግዲህ ዘንድሮ ደግሞ እሱን ማሸነፍ ደግሞ በትልቁ የሚጠበቅ ጉዳይ ነው። በቀጣይ የውድድር ዓመት ለብዙ ነገሮች ጥቅም ይሰጣል ተብሎ ይጠበቃል። የአውሮፓ ቻምፒየንስ ሊግ ተሳታፊ የሚያደርጋቸው ውጤት ነው የሚመዘገበው። ከዛ በተጨማሪ ደግሞ ተጫዋቾችንም ለማምጣት ደግሞ በጣም ወሳኝ ይሆናል ተብሎ ይጠበቃል። የአውሮፓ ቻምፒየንስ ሊግ ተሳትፎ በዚህ ጉዳይ ላይ እንግዲህ የተለያዩ ሀሳቦች እየወጡ ይገኛሉ። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም እንግዲህ በቀሪው የውድድር ዘመን እንግዲህ በተጫዋቾቹን ማጣት እንደማይፈልግና በተለይ ለፍጻሜው ጨዋታ ላይ ሁሉም ወሳኝ ተጫዋቾቹ እንዲኖሩለት ጭምር ጥንቃቄን እያደረገ እንደሚገኝ ጭምር ነው የተለያዩ መረጃዎች እየወጡ የሚገኙትና ትላንትናም ጋዜጣዊ መግለጫ ነበረው። ሌኒ ዮሮና ማታያስ ደልይ ትላንትና በነበረው ልምምድ ላይ አልተካፈሉም ነገር ግን በዚህኛው ሳምንት በሚደረገው ጨዋታ ላይ አይኑሩ እንጂ ምናልባት በዩሮፓ ሊጉ ጨዋታ ላይ ግን ሊደርሱ እንደሚችሉ ተነግሯል። ዲየጎ ዳሎም በግሉ ልምምዶችን መጀመሩ እየተገለጸ ይገኛል። ማንቸስተር ዩናይትድ ከቶትነሃም ጋር ሮብ ጨዋታቸውን ያደርጋሉ። ከፊታችን የሚመጣው ሮብ የፍጻሜው ጨዋታ የዩሮፓ ሊግ መርሃ ግበር ይደረጋል ተብሎ ነው የሚጠበቀው። ለኪፕ ዊሊያም ሳሊባ አርሰናልን የሚለቀው ወደ ሪያል ማድሪድ የሚሄድ ከሆነ ብቻ ነው ሲል መረጃውን አጋርተዋል። ሪያል ማድሪድ የአርሰናሉን ኮከብ ዊሊያም ሰሊባን ለማስፈረም ባደረገው የረጅም ጊዜ ግፊት ትልቅ የዝውውር ማበረታቻ እንደተሰጠው ተሰምቷል። የክለቡ ፕሬዚደንት ፍሎረንቲኖ ፔሬስ ሪያል ማድሪድ በስፔኑ ዋና ከተማ ቡድን ትልቅ እንግዲህ በክረምት የዝውውር መስኮት ለማሳለፍም እየተዘጋጁ ነው። ካርሎ አንቸሎቲ ወደ መውጫው ሲጠጋ አዲሱ አለቃ በሎስ ብላንኮቹ ትልቅ የዝውውር ዋጋ ይሰጣል አዲሱ አለቃ ሆኖ ለመሾመም የተቀረበው ሻቪ አሎንዞ አዳዲስ ተከላካዮችን ማምጣት የመጀመሪያው ኢላማ እንደሚሆን ይጠበቃል ዳኒ ካርቫሃል ና አይደር ሚሊታው ሁለቱም እንግዲህ የረጅም ጊዜ የኤስኤል ጉዳት ላይ ሲሆኑ አንቶኒ ሩዲገር በቅርብ ጊዜ ደግሞ ቀዶ ጥገና በማድረጉ እሱም ከሜዳ ርቋል እነኚህ ተጫዋቾችን ለመተካት ደግሞ ማድሪዶች በጥብቅ ይፈልጋሉ ሎስ ብላንኮቹ የሊቨርፑሉን ኮከብ ትሬንት አሌክዛንደር አርኖልድን በነጻ ዝውውር ማስፈረማቸው ተረጋግጧል ነገር ግን የመሀል ተከላካይ ፊርማ ወሳኝ ጉዳይ ነው ዊሊያም ሳሊባ በቅርብ ወራት ውስጥም በሪያል ማድሪድ ራዳር ላይም ቆይቷል። ምንም እንኳን እንግዲህ አርሰናሎች የኤምሬትሱን እንግዲህ በኤምሬትስ ለማቆየት ከፍተኛ እንግዲህ ኮንትራት ለማራዘምም ቢሰሩም ማድሪዶች ግን በተጫዋቹ ለመውሰድ እየሰሩ ነው የሚገኙት። ሳሊባ አሁን ላይ ያለው ውሉም በ2027 ላይ ያልቃል። ሚኬል አርቴታ ዊሊያም ሳሊባን ለመቆየት ያለውን እምነት በግልጽ እንግዲህ ተናግሯል። አሰልጣኙ የ23 ዓመቱ ተጫዋችን ለማቆየት ደስተኛ መሆኑን ተናግሯል። አርሰናል ምናልባትም ወደ 80 ሚሊዮን ዩሮ የሚጠጋ ዋጋ ከቀረበለት የሪያል ማድሪድን ፍላጎትም መክታት የማይቻል ይመስላል። ነገር ግን ከፈረንሳዩ ሌኪፕ በወጣ ዘገባ መሰረት የሳሊባ ተወዳጆቹ ከሪያል ማድሪድ ጋር ግንኙነትም ያደርጋሉ ተብሎ ነው የሚጠበቀው። ሪፖርቱ ሪያል ማድሪድ ዊሊያም ሳሊባን የወደፊት የተከላካይ መስመራቸውን እንዲመራ እንደሚፈልጉ ገልጾ የቀድሞው የሴንቲቲያን ኮከብ አርሰናልን ለመልቀቅ ከወሰነ ሪያል ማድሪድን ብቻ ነው ሊቀላቀል የሚችለው እንጂ ወደ ሌሎች ክለቦች የሚሄድ በጭራሽ ፍላጎት የለውም የሚል መረጃ ነው ይዞ የወጣው። ቼልሲዎች የ25 ሚሊዮን ዩሮ የተገመተውን የላሊጋውን ድንቅ ተጫዋች ለማስፈረመ ፉክክር ውስጥ ገብተዋል። ቸልሲዎች በውድድር አመቱ መጨረሻ የተከላካይ ክፍሉን ለማሻሻል እየፈለጉ ሲሆን የቫሌንሲያውን ክሪስቲያን ሞስኩዌራን ኢላማ አድርገዋል። የ20 አመቱ የስፔን እግር ኳስ ተስፋ ለቫሌንሲያ ቡድን ጥሩ ነገሮችን አድርገዋል። ሞስኩዌራ ጥራት ያለው ተጫዋች የረጅም ጊዜ ግዢ መሆኑም ማረጋገጥ ይቻላል። እስከ 2026 ድረስ ከስፔኑ ክለብ ጋር የሚያቆይ ኮንትራት ያለው ሲሆን በቅርቡም የመጨረሻዎቹ 12 ወራት ውስጥም ይገባል። ቸልሲ በድርድር ሊያገኙት እንደሚችሉ ተስፋ አድርገዋል። በሚቀጥሉት ጥቂት ሳምንታት ውስጥም ንግግሮችን ሊጀምሩ ቀጠሮ ይተይዞላቸዋል። ቫሌንሲያ ተጫዋቹን በቀላሉ ማጣት አይፈልጉም። ተጫዋቹን ኮንትራቱን ለማሳደስም ሞክረዋል። አሁንም ለመደራደር እየሞከሩ ነው። ከፌጂያስ በወጣ መረጃ መሰረትም ተከላካይ ወደ 25 ሚሊዮን ዩሮ ይገመታል። ቸልሲዎች ለ20 አመቱ ተከላካይ የተጠየቀውን ዋጋ ለመክፈልም የፋይናንስ አቅም አላቸው ተብሎ ነው የሚታሰበው። ለተጫዋቹ ትክክለኛ እድል ከመጣ ወደ ፕሪምየር ሊግ ለመዘዋወር ዝግጁ ሊሆን ይችላል። ለተከላካዩ የእግር ኳስ ህይወት ውስጥም ትልቅ እርምጃ ይሆናል። ራሱንም በከፍተኛ ደረጃ ማሳየትም ይችላል። ቸልሲዎች ወደ ቻምፒየንስ ሊግ ለመመለስ ጥረት እያደረጉ ሲሆን እነሱን እንግዲህ የመቀላቀል እድል ለማንኛውም ተጫዋች በጣም አስደሳች ሊሆንም ይችላል። ተጫዋቹ ከዚህ ቀደም ከሊቨርፑል ጋር ሲያያዝ ቆይቶ ነበር። ይህ በእንዲህ እንዳለ አርሰናልም ተጫዋቹን ሲከታተል ነበር። ቸልሲዎች በውድድር አመቱ በኋላ መስመር የተጎዱ መስለው በመታየታቸው የተከላካይ ክፍሉን ማጠናከር ይፈልጋሉ። ቤንዌት ባዲያሼል ከመውጣት ጋር ስሙ ተያይዟል። ወስሊ ፎፋናም በጉዳት ምክንያት ችግሮች እየታገለ ይገኛል። ጥራት ያለው የመሀል ተከላካይ ማስፈረም በክረምቱ የዝውውር መስኮትም ቅድሚያ የሚሰጣቸው ጉዳዮች እንደሆኑ ነው እየተገለጸም የሚገኘው። ፋብሪሲዮ ሮማኖ የሊቨርፑል ተጫዋች መውጣቱን አረጋግጧል። የሊቨርፑሉ ተከላካይ ትሬንት አሌክዛንደር አርኖልድ በውድድር አመቱ መጨረሻ ክለቡን ይለቃል። ተጫዋቹ ወደ ሪያል ማድሪድ ሊያመራም እጅጉን ተቃርቧል። ሊቨርፑሎች ተጫዋቹ ውሳኔውን በተመለከተ አስቀድሞ እንዳሳወቃቸው አረጋግጠዋል። አሁን ላይ ፋብሪሲዮ ሮማኖ ተጫዋቹ ወደ ሪያል ማድሪድ መሄዱ የጊዜ ጉዳይ መሆኑን ገልጸዋል። ጋዜጠኛው ተጫዋቹ ውሳኔውን እንደወሰነና ከስፔኑ ክለብ ጋርም የቃል ስምምነት እንዳለውም ይገልጻል። ትሬንት አሌግዛንደር አርኖልድ አሁን ላይ ከላሊጋው ግዙፍ ክለብ ጋር የአምስት ዓመታት ኮንትራት ይፈራረማል ተብሎ እንደሚጠበቅ ነው የሚታወቀው። የ26 ዓመቱ ተጫዋች ባለፉት ዓመታት ለሊቨርፑል ድንቅ ብቃትን አሳይቷል። የእሱ መልቀቅ ለክለቡ ትልቅ ኪሳራ ነው። እሱን እንግዲህ በበቂ ሁኔታ መተካትም ይችሉ እንደሆነ የሚታይ ጉዳይ ነው። ነገር ግን ከቀጣይ ዓመት ጀምሮ ትሬንት አዲስ ፈተና ነው የሚፈልገው። ሪያል ማድሪድ በዓለም ላይ ካሉ ትልልቅ ክለቦች አንደኛው ነው። እነሱን የመቀላቀል እድሉ ደግሞ ለማንኛውም ተጫዋች ማራኪ ነው። ኮከቡን እንግዲህ እነሱን መቀላቀል መምረጡ ምንም እንግዲህ የሚያስደንቅ ነገር አይደለም። በእንግሊዝ ራሱን አረጋግጠዋል። ከሊቨርፑል ጋርም በርካታ ዋና ዋና ዋንጫዎችንም እንዲሁ ማንሳት ችሏል። ነገር ግን እንደ አርኖልድ ያለ ተጫዋች በነፃ ዝውውር ማጣት ለየትኛውም ክለብ ከባድ ጉዳት ነው። ሊቨርፑል እንግዲህ የእሱን መልቀቅ እንዴት እንደሚቋቋመው ወደፊት የሚታይ ነው የሚሆነው። በሁለቱም የሜዳ ጫፍ ላይ እንግዲህ በጨዋታው ላይ ተጽዕኖዎችን መፍጠር የሚችል ጥራት ያለው የቀይ መስመር ተከላካይ ማጣት ለሊቨርፑል ትልቅ የቤት ስራ ነው የሚሆነው ተብሎ ነው ፋብሪዚዮ ሮማኖ ለማንቸስተር ዩናይትድ ደጋፊዎች አዲስ መረጃ አጋርተዋል። በዚህ ክረምት አጥቂ ከሚፈልጉትና አጥቂ ክፍላቸውን ለማጠናከር ከሚጥሩት ክለቦች መካከል ማንቸስተር ዩናይትድ አንደኛው ነው። ከበርካታ አጥቂዎች ጋርም ስማቸው ሲያዝ ቆይተዋል። ሩበን አሞሪም አሁን ላይ ካሉት አጥቂዎች ደካማ እንቅስቃሴ በኋላ ተጨማሪ ማጥቃት አማራጮችም ወደ ቡድኑ ማከልም ይፈልጋሉ። አሁን ላይ ማንቸስተር ዩናይትድ ማቲያስ ኩኛህን ከሌሎች ፈራሚዎች በፊትም ማምጣት ይፈልጋሉ። ነገር ግን ዩናይትድ የብሬንትፎርዱ አጥቂ ብሪያኒን ቤሞን ለማስፈረም ስማቸው እየተያዘ ነው። ጋዜጠኛ ፋብሪዚዮ ሮማኖ ከሩበን አሞሪም ቡድን ዋነኛ ኢላማ እሱ እንዳልሆነ ተነግሯል። ታማኝ የዝውውር ዜና ኤክስፐርት እንደዘገበው ከሆነ የፕሪምየር ሊጉ ሀያላን የወልቭሱን ተጫዋች ማቲያስ ኩኛህን ለማስፈረም ተጫፍ መድረሳቸው የሚታወቅ ጉዳይ ነው። በአሁኑ ሰዓት ደግሞ ኤምቤሞን ለማስፈረም እየፈለጉ አይደለም ብሏል። ይህንን ሲጠቅስ እንግዲህ ሮማኖ ኤምቤሞ ለማስፈረም የሚደረገው ውድድር አሁንም ክፍት እንደሆነ ነው የሚናገረው። ፋብሪዚዮ ሮማኖ በጊቭሚ ስፖርት አምዱ ላይ ሲናገር እኔ እስከማውቀው ድረስ ዋና አላማቸው ማቲያስ ኩኛህን ማስፈረም ነው፣ ቀድመው ለኤምቤሞ ዝውውር ብዙ ክለቦች ይሳተፋሉ፣ ስለዚህ ዝውውሩ ክፍት ነው። ኤምቤሞ የፈላጊ ክለቦች እጥረት የለበትምም ብሏል በዚህ ውድድር ዘመን በሁሉም ውድድሮች 18 ግቦችን ግቦችንና እንዲሁ ደግሞ ሰባት አሲስቶችን ማድረግ የቻለ ሲሆን በዚህ ክረምት ብሬንትፈርድ ይለቃል። አርሰናልና ኒውካስል ዩናይትድን ጨምሮ በርካታ የፕሪሚየር ሊግ ቡድኖች በአጥቂ ቦታዎችም ለማጠናከር ሲፈልጉ፣ ብሪያን ቤሞ የእነሱ አጀንዳ ይሆናል ተብሎ ይጠበቃል። አሁን ላይ ማንቸስተር ዩናይትድን በተመለከተ ሙሉ ለሙሉ በማቲያስ ኩኛ ስምምነት ላይ አተኩረዋል። ብራዚላዊውን አጥቂ ለማስፈረም በተጨማሪ በሚቀጥለው የውድድር ዓመትም ብራዚላዊውን አማካይ ወደ ቡድናቸው ለመጨመርም እየፈለጉ ነው። ዩናይትድ የአታላንታውን አማካይ ኤደርሰንን ለማስፈረምም ፍላጎት እንዳላቸው ጭምር ነው የሚነገረው። የቶተንሃም ኮከብ ተጫዋች በጉልበት ጉዳት ምክንያት የውድድር ዘመኑን ሙሉ እንግዲህ እንደሚያመልጠው ተረጋግጧል። ፕሪምየር ሊግን በተመለከተ ቶተንሃም በዚህ የውድድር ዘመን ምንም የሚያጓጓው ነገር የለም። ሆኖም ግን በዩሮፓ ሊግ ቶትናሞት ስፐርሶች ውድድሩን ለማሸነፍ እየታገሉ ነው። የዩሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር ከተደረጉ በኋላ ፍጻሜው ጨዋታ ቶትናሞት ስፐርስና ማንቸስተር ዩናይትድ መካከል እንደሚደረግ እንግዲህ ይታወቃል። ቦዶግሊምትና አትሌቲክ ቢልባውን ጥለው ነው እነዚህ ሁለት ቡድኖች ወደ ፍጻሜ ማለፋቸው የተረጋገጠው በስፐርስ ቤት እንግዲህ አሳሳቢው ምርጥ ተጫዋቾቻቸውን ሳይዙ የዩሮፓ ሊግ የፍጻሜ ጨዋታን ሊያደርጉ እየተገደዱ ነው። ጄምስ ማዲሰን ከባድ ጉዳት እንዳጋጠመው የሚታወስ ነው። አማካዩ ጄምስ ማዲሰን በዩሮፓ ሊግ የግማሽ ፍጻሜ በመጀመሪያው ዙር ጨዋታ ቦዶ ግሊምትን ባሸነፉበት ወቅት ነው ባጋጠመው የጉልበት ጉዳት ምክንያት ለቀሪው የውድድር ዘመን ላይገኝ እንደሚችል ቶትናሞች ያረጋገጡት። ጋዜጠኛ ቤን ያኮብስ እንዳለው ማዲሰን በጉልበት ጉዳት ምክንያት ቀሪው የውድድር ዘመን እንደሚያመልጠው ተናግሯል። ጉዳቱ ከ2008 በኋላ ለመጀመሪያ ጊዜ ትልቅ ዋንጫ ለማግኘት ላሰቡት ስፐርሶች ትልቅ ችግር ነው ተብለዋል። ስፐርስ ስፓርስ በኖርዌይ ለሚካሄደው የሁለተኛው ጨዋታ ሲዘጋጅም የማዲሰን አለመገኘቱን ማረጋግጠው ነበር። ቶተንሃም እንግዲህ ከማዲሰን በተጨማሪ ሌሎች ወሳኝ ተጫዋቾችንም እንዲሁ በጉዳት ምክንያት እንዳጣ ነው የሚታወቀው። ዶሜሌክ ሶላንኬም አንደኛ ነው መሻሻሎችን እያሳየ ቢሆንም ነገር ግን ለቀጣዮቹ ጨዋታዎች ላይ ደርስ እንደሚችል መረጃዎች እየወጡ ይገኛሉ። ሉካስ በርግቫል በልምምድ ላይ ባጋጠመው የቁርጭምጭሜት ጉዳት በቀሪው የውድድር ዘመን ከሜዳ እንደሚርቅ ተረጋግጧል። ዲያን ኩሊሴቭስኪን በፍጻሜው ጨዋታ ላይ እንደማይኖር የተረጋገጠ ሌላኛው ተጫዋቹ ነው። ምንም እንኳን እነዚህ ፈተናዎች ቢኖሩም ፖስት ኮግሉ ግን በዚህ የውድድር ዘመን ዋንጫን ለማሸነፍ ቡድናቸው እንድል እንዳሉ ያምናሉ። የፖስት ኮግሉ ቆይታም የሚወሰነው በዚህ ዋንጫ ነው። ስለሆነም ባሉት ተጫዋቾች ዋንጫውን ለማሸነፍ ዝግጁ ይመስላሉ። ነገር ግን ከዚያ በፊት ግን በሐሙሱ ጨዋታ ላይ እንግዲህ በሮቡ ጨዋታ ላይ የሚጠበቅ ነገርን ያደርጋሉ ተብሎ ነው የሚታሰበው። አርሰናል እንግዲህ ተመልካቾች ልኮ ለረጅም ጊዜ የሚፈልገውን ዓላማውን ተመልክቷል። ሊቨርፑል እና ቼልሲም ተጫዋቹን እየተመለከቱ ነው። አርሰናል በውድድር አመቱ መጨረሻ የአር ቤ ላይፕዚግን አጥቂ ቤንጃሚን ሼስኮን ለማስፈረም ፍላጎት አላቸው። በስምምነቱ እንግዲህ መሰረትም ደግሞ ተወካዮች ልከውም አይተውታል። እንደ ቲቢአር ፉትቦል ዘገባ ከሆነ ሊያብዚሽ የተለያዩ ጨዋታዎችን በሚያደርግ ጊዜ የአርሰናል ስካውቶች ተገኝተዋል። ቤንጃሚን ሸስኮ በዚህ የውድድር ዘመን ለአርቢ ለብዚሽ ድንቅ ብቃትን አሳይቷል። ትልልቅ ክለቦችም እሱን ማስፈረም መፈለጋቸው ምንም አያስደንቅም። በዚህ ሲዝን 21 ግቦችንና ስድስት አሲስቶች ያሉት አርሰናሎችም በክረምቱ የዝውውር መስኮት የቤንጃሚን ሸስኮን ዝውውር በጥብቅ ነው የሚፈልጉት። አርሰናል በጣም ጥሩ ጥራት ያላቸው አጥቂዎችን ይፈልጋል። እናም ደግሞ ስሎቬኒያዊው ለእነርሱ ጥሩ ግዢ ይሆናል። እንደ ጋብሪኤል ሄሱስ፣ ካይ ሃቨርትስ ያሉ ተጫዋቾችም የሚጠበቀውን ያከል መስራት አልቻሉም። እናም አርሰናሎች አማራጮችን ይፈልጋሉ ተብሎ ይታሰባል። ቤንጃሚን ሸስኮ ከቡካዮ ሳካና ከጋብሪኤል ማርቲኔሊ ጋር ጥሩ አጋርነትን ሊፈጥር ይችላል። አርሰናሎች ከፕሪምየር ሊግ እንግዲኮ ክለቦችም ሊቨርፑልና ቸልሲ ፉክክር ይጠብቃቸዋል። የሁለቱ ክለቦች ስካውቶችም ተገኝተው ነበር። ሊቨርፑል በተከታታይ ጎል ማስቆጠር ያልቻለውን ዳርዊን ኑኔስ ላይም ማሻሻያዎችን ይፈልጋል ስሎቬኒያዊው ተስማሚ አማራጭም ሊሆን እንደሚችል ነው እየተገለጸ የሚገኘው ይህ በእንዴ እንዳለም ቼልሲዎች አጥቂ ክፍላቸው ላይም በኮል ፓልመር ላይ ከመጠን በላይ ጥገኛ ሆነዋል የ21 ዓመቱ ወጣትም የጎል ማስቆጠር ሸክሙን ከእንግሊዙ ኢንተርናሽናል ጋር ሊጋራ ይችላል ወደ እንግሊዝ የመሄድ እድሉ ለተጫዋቹም በጣም አስደሳች ያደርገዋል ተብሎ ነው የሚጠበቀው የቀድሞ የሊቨርፑል ተጫዋች የቀድሞ ክለቡን የአሌክዛንደር ኢሳክ አማራጭ አድርጎም ኦሌ ዋትኪንስን እንዲያስፈርሙ ተናግሯል። ሊቨርፑሎች በክረምት የተጫዋቾች የዝውውር መስኮት አዲስ አጥቂ ለማስፈረም ይፈልጋሉ። የፕሪምየር ሊጉ ሻምፒዮናዎች በዚህ ክረምት በአሰልጣኝ አርነ ስሎት መሪነትም በቡድናቸው ውስጥ ኢንቨስት ለማድረግም ዝግጁ ናቸው። በክለቡ ቆይታውም ትንሽ ገንዘብ በማውጣትም ስኬት ያስመዘገበው ሆላንዳዊው አሰልጣኝ በሊቨርፑል ደጋፊዎችም እምነትን አትርፏል። የሊቨርፑል ኃላፊዎችም በዚህ ክረምት በዝውውር ገበያው ላይም አሰልጣኙን ለመደገፍም ተዘጋጅተዋል። አጥቂ የክለቡ ቅድሚያ የሚሰጠው ጉዳይ ነው። ነገር ግን ሊቨርፑል አሌክዛንደር ኢሳክን መግዛት የመግዛት ሊከብደው ይችላል። የፕሪምየር ሊግ ሻምፒዮናዎቹ የኒውካስል ዩናይትዱን አሌክዛንደር ኢሳክን ለማስፈረም ተያይዘው ነበር። ነገር ግን እሱን ማስፈረም ደግሞ ውድ ስለሚሆን ሊተውትም ይችላሉ። የክለቡ የቀድሞ ኮከብ ሮቢ ፎላር አሁንም ቢሆን በሊቨርፑል 466 ጨዋታዎችን አድርጎ 171 ጎሎችን ያስቆጠረው አጥቂ በኦሌ ዋትኪንስ ጉዳይ አሳስቧቸዋል። ፖለር ሲናገርም ችግሩ ክለቦች ዘጠኝ ቁጥር ሊፈልጉ ዋጋው ውድ ይሆናል። አሌክዛንደር ኢሳክን በተመለከተም እሱ በቀላሉ አንድ መቶ ሚሊየን ፓውንድ ይሆናል። ድንቅ ተጫዋች ነው። ነገር ግን ሊቨርፑል ይህንን መክፈል ላይፈልግ ይችላል። እርሱ አሁንም እንግዲህ እነሱ ዙሪያቸውን ይመለከታሉ ተብሏል። ኦሌ ዋትኪንስን ማየት ትልል እንግዲህ ትችላላችሁ። እሱ ከእድሜው አንጻርም ሊቨርፑል ከሚፈልገው ነገር ጋር ላይጣጣም ይችላል ነገር ግን ለሁለት ዓመታት እነሱን ማገልገል ይችላል። እሱ ድንቅ ተጫዋችና በፕሪምየር ሊግም የተቋቋመና ልምድ ያለው ተጫዋችም ነው። ስለሆነም ኦሌ ዋትኪንስን ለማስፈረም ቢሞክሩ ላለው ብሏል። የ29 ዓመቱ ኦሌ ዋትኪንስ በዚህ ውድድር ዘመን 16 ግቦችን አስቆጥሯል፣ እናም 13 ለጎል የሆኑ ኳሶችንም አሲስት አድርጓል። አጥቂው ዳርዊን ኑኔስን እንግዲህ ተመልክቶ ወደ አንፊልድ ለመዘዋወርም ሲፈልግ እንግዲህ እንደሆነ ነው እየተገለጸ የሚገኘው። ሊቨርፑሎች በከፍተኛ ኢላማቸው አሌክዛንደር ኢሳክ በእጅጉ ባነሰ ዋጋ የፕሪሚየር ሊጉን ልምድ ያለውን አጥቂም ዝውውር ሊያጠናቀቁ እንደሚችሉ ነው እየተነገረ ያለው። ማንቸስተር ዩናይትድ እና ቶተንሃም ጥያቄ ለማቅረብ ፈቃደኛ ናቸው። ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ የሌስተር ሲቲውን አጥቂ ጃክ ኢቫንሰንን በመከታተል ላይ ሲሆኑ በክረምቱም እሱን ማግኘት ይፈልጋሉ። ከፊጂያስ በወጣ ዘገባ መሰረት ሁለቱ ክለቦች ለ16 ዓመቱ አጥቂ 15 ሚሊዮን ዩሮ ለማቅረብም ፈቃደኞች ናቸው። በዚህ የውድድር ዘመን መጀመሪያ ላይ የፕሪምየር ሊግ ጨዋታን በማድረግ ብዙዎችን ያስገረመው ኢቫንስ በእንግሊዝ መነጋገሪያ ሆኖ ሰንብቷል። ነገር ግን ዋናው ጥያቄ ሌስተር ሲቲ ጃክ ኢቫንስን ይለቀው ይሆን የሚለው ጉዳይ ነው። በዚህ ክረምት እንግዲህ ሌስተር ሲቲዎች ተጫዋቹን ለመልቀቅም ፍላጎት የላቸውም። ኢቫንስ በሌስተር ሲቲ ከወጣት ተስፋዎች መካከል አንደኛው ነው። ከሌስተር ከፕሪሚየር ሊግ ወርዷል። ለወደፊቱም ደግሞ በወጣት ተጫዋቾች ዙሪያ ለመገንባትም ይፈልጋሉ ወደ ማንቸስተር ዩናይትድም ወይም ደግሞ ቶትንሃምም የመቀላቀል ዕድሉ ለኢቫንስ በጣም አስደሳች ሊሆንለት ይችላል። ትልቅ እርምጃም ይሆናል። ሁለቱም ቡድኖች ወደ ኮኮብነትም ሊያሳድጉት ይችላሉ። ማንቸስተር ዩናይትዶች ባለፉት አመታት ወጣት ተጫዋቾችን በማሳደግ ጥሩ ስራን ሰርተዋል። የ16 አመቱ ድንቅ አቅሙንም እንዲያወጣ ሊረዱትም ይችላሉ። በተጨማሪም ቶትናሞች በቅርብ የዝውውር መስኮቶች ውስጥም ጎበዝ ወጣት ተጫዋቾች ላይ ኢንቨስት ለማድረግም ያላቸውን ፍላጎት አሳይተዋል። ቀደም ሲል በርካታ የወጣት ባለተሰጦችን አምጥተዋል። ኢቫንስም በክለብ ውስጥም ባሉት ወጣት ተስፋ ስብስብ ውስጥም ለመጨመር እየፈለጉ እንዳሉ ነው የሚነገረው። ከሁለቱ ክለቦች መካከል የትኛው ክለብ ዝውውሩን ይጨርሳል የሚለው የሚጠበቅ ነው። 15 ሚሊዮን ዩሮ ለ16 ዓመቱ ልጅም ውድ የገንዘብ መጠን ይመስላል። ለሁለቱም ክለቦች አስፈላጊ የመጀመሪያ ቡድን ተጫዋችን መሆን የሚችል ይመስላል። የትኛውም ክለብ ይቀላቀላል የሚለው የሚጠበቅ ጉዳይ ነው። ባርሴሎናዎች የተጎዱ ተጫዋቾችን የማግኘት ተስፋ አላቸው። ባርሴሎና የውድድር ዘመኑን የሚገልጽ ሳምንት ላይ ናቸው እንግዲህ ዛሬው ጨዋታ ደግሞ ሻምፒዮንነቱን እንደሚለይ ይታወቃል። ከአውሮፓ ቻምፒየንስ ሊግ ውጪ እንደሆኑ የተረጋገጠ ጉዳይ ነው። የእግራ መስመር ተከላካዩ አሊሃንድሮ ባልዴ በዚህ ሳምንት ከጉዳት እንግዲህ ተመልሶ እንደነበር እናስታውሳለን። ነገር ግን ከቻምፒየንስ ሊግ የማይፈጻሚ ጨዋታ ግን ውጪ እንደነበር እናስታውሳለን። የሮበርት ሌቫንዶስኪም አሁን እንግዲህ በቋሚነት የመሰለፉ ነገር እስካሁን አጠራጣሪ ነው። ምክንያቱም አሁን ላይ እንግዲህ የተጫዋች በፌራንቶሬስ ተተክቶ እየተጫወቱ ነው የሚገኙት። ምክንያቱም ፌራንቶሬስ በጣም ጥሩ ጊዜያቶችን እያሳለፈ እንደሆነ ነው በተደጋጋሚ እየተገለጸ የሚገኘውና፣ ምናልባት ሮበርት ሌቫንዶስኪ በቋሚነት የመሰለፍ ዕድሉ ጠባብ እየሆነ መጥቷል። አሁን ላይ የዛሬው ጨዋታ ላይ የሚጠበቃል ሃንስ ፍሊክም ውሳኔውን ይወስናል ተብሎ ነው የሚጠበቀው። ዛሬ እንግዲህ ጨዋታውን ማሸነፍ የሚችሉ ከሆነ ሻምፒዮንነታቸውን ያረጋግጣሉ። ሁሌስ ኩንዴ በጉዳት ምክንያት የማይገኝ ተጫዋች ሊሆን እንደሚችል ነው እየተገለጸም የሚገኘው። ባርሳ ዛሬ ሻምፒዮንነቱን ያረጋግጥ የሆነ በርካታዎች የሚጠብቁት ጥያቄ ሆኗል። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊም የባርሴሎናን ኮኮብ ተጫዋች ላሚን ያማልን በተደጋጋሚ እያሞካሹት ይገኛሉ። በተለይ ደግሞ በአውሮፓ ቻምፒየንስ ሊግ እርስ በእርስ ባደረጉት ጨዋታ ላይ እንግዲህ በሁለተኛውም በመጀመሪያውም ዘዋጭ ጨዋታ ሲያደንቁት ተመልክተነዋል። በመጀመሪያው ጨዋታ ሶስት ለሶስት ሲጠናቀቅ እንደዚህ አይነት ተጫዋች አይቻላውቅም የሚል አይነት ሀሳብን ሲሞኔ ኢንዛጊ ሰጥተው ነበር። በመልሱ ጨዋታ ላይም እንዲሁ አንድም የቡድኔን ተጫዋች በጭራሽ አልቀይርም፣ ምናልባት በላሚኒያ ማል ካልሆነ በስተቀር እንጂ የሚል አይነት ሀሳብን ጭምር ሰጥተው እንደነበር እናስታውሳለን። እና እሱ በጣም ትልቅ ተሰጦ ያለው ተጫዋች ነው። በእውነቱ በጣም አደገኛ ተጫዋች ነው። ሁሉም ተጫዋች ኳሱን ይሰጠዋል። በፈጣን አስተሳሰቡ ተደንቅ ያለው እንዴት መጫወት እንዳለበት ሁልጊዜ የሚያውቃል። ለዛም ደግሞ ከባድ ተጋጣሚ እንደሆነብንም በደንብ አምናለው። ላሚን ያማል በውድድር አመቱ ከባርሴሎና ምርጥ ተጫዋቾች መካከል አንደኛው ሲሆን በውድድር አመቱ 50 ጨዋታዎችን አድርጎ 15 ጎሎችንና 24 አሲስቶችን አድርጓል። ኢንተሮች ወደ ፍጻሜው እንግዲህ ማለፋቸው የሚታወስ ጉዳይ ነው። የኢንተሩ አሰልጣኝ ሲሞኔ ኢንዛጌ ግን የላውታሮ ማርቲኔዝን ብቃት መረጃም ሰጥተዋል። በቅድመ ጨዋታ ጋዜጣዊ መግለጫ ላይ ሲናገሩ የኢንተር ሚላኑ አለቃ ሲሞኔ ኢንዛጊ ስለ አጥቂው ላውታሮ ማርቲኔዝ ሲናገር በጣም ጥሩ ሁኔታ ላይ አሁን ይገኛል። ለፍጻሜው ጨዋታም በጣም በጥሩ ሁኔታ እንደሚያገለግለንም እናምናለን ሲሉ ጭምር ነው የተናገሩት። ላውታሮ ማርቲኔዝ በሁሉም ውድድሮች ባደረጋቸው አርባ ሰባት ጨዋታዎች ሃያ ሁለት ጎሎችን አስቆጥሮ ስድስት አሲስቶችን ማድረግ በቻሉ የሚታወስ ነው። የኢንተር ቢላን የማጥቃት ዋና ምሰሶም አንደኛው እሱ ነው እንግዲህ። እሱ የማይገኝ ከሆነ በጣም ከባድ ነገር ሲገጥማቸውም እንደነበር ተመልክተናል። የአታላንታው አማካይ ኤደርሰን እና ማንቸስተር ዩናይትድ የመገናኘት እድላቸው ሰፊ ነው። ማንቸስተር ዩናይትዶች በአውሮፓ ካሉ ምርጥ አማካዮች አንዱኛውን ለማስፈረም ፍላጎት እንዳላቸው ዘገባው አክሎ ገልጿል። ሁለት በተሸነፉበት ጨዋታ እንግዲህ እንደነበር እናስታውሳለን። አሁን ደግሞ የፊታችን አርብም ጨዋታቸውን ያደርጋሉ፣ ማለትም ነገ ምሽትም ጨዋታቸውን ያደርጋሉ በ37ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ያደርጋሉ። ሮብ ደግሞ የዩሮፓ ሊግ የፍጻሜ ጨዋታቸውን እንደሚያደርጉ ይታወቃል። ማንቸስተር ዩናይትዶች የውድድር ዘመናቸውን ለማዳንና በ202526 የውድድር ዘመን በቻምፒየንስ ሊግ ተሳትፎ የሚያደርጉበት ጥሩ እድል አሁንም አለ። እንደ ጊቭሚ ስፖርት ዘገባ ከሆነ ማንቸስተር ዩናይትድ ኤደርሰንን ከአታላንታ በክረምቱ የዝውውር መስኮትም የማስፈረም እድሉ ከፍ ብሏል። የቲም ቶክ የጣሊያኑ እንግዲህ እግር ኳስ ዘጋቢ ሩዲ ጋሌቲ ማንቸስተር ዩናይትድ በኤደርሰን ላይ በየካቲት 2025 ፍላጎት ማሳየቱ መናገሩ ይታወሳል። ጊቭሚ ስፖርት አሁን ላይ ማንቸስተር ዩናይትድ ለኤደርሰን ጥያቄ ለማቅረብ አንድ እርምጃ ተቃርቧል ሲል ዘግቧል ዩናይትዶች የተከላካይ አማካዩን እንደ ትልቅ ኢላማ የሚመለከቱታል ሲል ነው ዘገባው የገለጸው ጊቭሚ ስፖርት አክሎም ምንም እንኳን ኤደርሰን በአታላንታ 50 ሚሊየን ፓውንድ የተገመተ ቢሆንም ማንቸስተር ዩናይትድ የብራዚሉን ኢንተርናሽናል ከዚህ ዋጋ ባነሰ ዋጋ ለማስፈረም ፍቃደኞች ናቸው ብሏል። የጂኤምኤስ ምንጮች እንደተናገሩት ከሆነ ማንቸስተር ዩናይትድ ኤደርሰንን እንደ ፈጣን መፍትሄም ለይተውታል በዲሴምበር 2024 በቀድሞ የእንግሊዝ ዋና አሰልጣኝ ፋቢዮ ካፔሎ ሩጫን አካላዊ ብቃትን፣ ቴክኒካልና የማሰብ ችሎታን በማጣመር የያዘ አማካይ ብለው ያወደሱት ሲሆን ኤደርሰን ከ2022 ጀምሮ በአታላንታ ቆይቷል። በ2023/24 ከጣሊያኑ ክለብ ጋርም የዩሮፓ ሊግን ዋንጫ ማንሳቱ የሚታወስ ነው። የሊቨርፑሉ አማካይ አርጀንቲናዊውን አጥቂ እንዲመጣም ጠይቋል። የሊቨርፑሉ አማካይ አሌክሲ ማካሊስተር ክለቡ ላውታሮ ማርቲኔዝን በክረምቱ ከኢንተር ሚላን ለማምጣትም እንዲመለከት ጠይቋል። የፕሪምየር ሊጉ ሻምፒዮናዎች ለ2025/26 የውድድር ዘመን ዘንድም እንግዲህ ማቀድ የጀመሩ ሲሆን የአጥቂ ቦታ ለነሱ ቅድሚያ የሚሰጠው ጉዳይ ነው። እንደ ዘገባዎች ከሆነ አሌክሲ ማካሊስተር የሊቨርፑል ቦርድ ማርቲኔዝን በውድድር ዘመኑ መጨረሻ ለማስፈረም እንዲሞክር ጠይቋል። የቀድሞው የብራይተን አማካይ በአርጀንቲና ብሔራዊ ቡድን ከማርቲኔዝ ጋር ጥሩ ግንኙነት ያለው ሲሆን በክለብ ደረጃም አብሮ መጫወት ይፈልጋል። ሊቨርፑል በክረምቱ አዲስ አጥቂ ለማስፈረም ሲዘጋጁ እንደ አሌክዛንደር ኢሳክ፣ ሁጎ ኤከተኬ እና ጆናታን ዴቪድ ከመሳሰሉት ጋርም ስሙ ተገናኝተዋል። የዲየጎ ዦታ እና ዳርዊን ኑኔስ ከክለቡ ጋር እርግጠኛ ያልሆነ ቆይታ አላቸው። በተለይም ዳርዊን ኑኔስ በጥር ውስጥም ስሙ ከአልናስር ጋር ሲነሳ ነበር። በክረምትም ውስጥ እንግዲህ ብዙ ፈላጊዎች ይኖሩታል ተብሎ ይጠበቃል። የኢንተር ሚላኑ ካፕቴን ላውታሮ ማርቲኔዝ በዚህ ውድድር ዘመን በአውሮፓ ቻምፒየንስ ሊግ ስምንት ግቦችን ይቀርታ በማስቆጠር ቡድኑን ወደ ፍጻሜው እንዲደርስ ማግዞታል። አርጀንቲና ለሁለተኛ ጊዜ የኮፓ አሜሪካ ዋንጫ አሸናፊ ስትሆን የ27 ዓመቱ ኮከብ በውድድሩ የወርቅ ጫማ አሸናፊ ነው። ማርቲኔዝ በዚህ የውድድር ዘመን 21 ጊዜ ጎልና መረብን አግኝቷል። በኔራ ዙሪም 100 ሚሊዮን ዩሮ የተገመተ ሲሆን ካፕቴኑ ለመልቀቅም ፈቃደኛ አይመስልም። የኢንተሩ ካፕቴን ላውታሮ ማርቲኔዝ በጣሊያኑ ቡድን ደስተኛ ይመስላል። ተጫዋቹ ብዙውን ጊዜ በዝውውር ጉዳይ ላይም ስሙ የማይነሳው ለክለቡ በታማኝነት መቆየትን ስለሚያስቀድም መሆኑን ነው ነው ወኪሉ ከወራቶች በፊት መነገሩ የሚታወሰው። ራፊኒሃ የባሎንዶር ሽልማት ይገባቸዋል ያላቸውን ተጫዋቾች ተናግሯል። የባርሴሎናው የክንፍ መስመር ተጫዋች ራፊኒሃ ለ2025 የባሎንዶር አሸናፊ ለመሆን ጥሩ የውድድር ዘመንን እያሳለፉ ነው ብሎ የሚገምታቸውን ስድስት ተጫዋቾችን መርጧል። የ2024/25 የውድድር ዘመን እያለቀ ሲሄድ ብዙ ተጫዋቾች በእግር ኳስ ትልቁ የግለሰብ ሽልማትን ለማሸነፍ እጩ እየሆነ በዚህ የውድድር ዘመን ድንቅ ብቃትም ያሳየም አንድ ተጫዋች ራፊኒያ ነው። ብራዚላዊው በሃን ሰፍሊክ በሚመራው የባርሴሎና ቡድን ውስጥም ቁልፍ አስተዋጽኦን አበርክቷል። ሮበርት ሌቨንዶስኪ በዚህ የውድድር ዘመን ለባርሴሎና ብዙ ጎሎችን ሲያስቆጠር፣ ራፊኒያ በጎል አስተዋጽኦም ይመራል። ራፊኒያ በተከታታይ ባሳየው ብቃትም ሽልማቱን ለማሸነፍም ትልቅ እጩ ይመስላል። የ28 ዓመቱ ተጫዋች የ2025 ባለንዶርን እንዲያሸንፍም በብዙዎች ዘንድ ተቀባይነት ቢኖረውም ሌሎች ተጫዋቾች ለሽልማቱ ፉክክር ውስጥ እንዳሉ ግን ይታመናል። በቃለመጠይቅ ላይም ራፊኒያ የ2025 ባሎን ዶርን ማሸነፍ የሚችሉ ተጫዋቾችን የሰየመ ሲሆን ላሚን ያማል፣ ሞሐመድ ሳላ፣ ኬልያን ምባፔ፣ ፔድሪ እና ሮድሪጎን ለሽልማቱ ማጨት ችሏል። ራፊኒያ ሲናገር ለባሎን ዶር ጥሩ ውድድር ዘመን እያሳለፉ ያሉ ተጫዋቾች ከጠየቃችሁኝ ላሚን ያማል፣ ሳላህ፣ ኤምባፔ እላለው። የቪኒሲዮስ ጁኒየር ቁጥር ካለፈው የውድድር ዘመን ያነሰ ሊሆን ይችላል። ነገር ግን ለእኔም ቪኒሲዮስ ጁኒየር ሁልጊዜም እዚህ አለ። በሽልማት ውስጥም ሊካተቱ የሚችሉ ወይም ቢያንስ ግምት ውስጥ የሚገቡ ሁለት ተጫዋቾች ፔድሪና ሮድሪጎ ናቸው ብሏል። ራፊኒያ በውድድር አመቱ በባርሴሎና ጋር ሁለት የሀገር ውስጥ ዋንጫዎችን ሱፐር ኮፓ ዴ ኤስፓኛና ኮፓ ዴል ሬይን አሸንፈዋል። በካታላኑ ክለብ በዚህ ዓመትም ያደረጋቸውን 52 ጨዋታዎች 32 ጎሎችንና 25 አሲስቶችንም እንዲሁ ማድረግ ችሏል። ራፊኒያ በ2022 ከሊድስ ዩናይትድ ባርሴሎናን ከተቀላቀለ በኋላ ነገር ግን በመጀመሪያዎቹ ሁለት የውድድር ዘመናት በካታላኑ ክለብ ውስጥም ራሱን ለማግኘትም ታግሏል። ነገር ግን ይህ አመት ራፊኒያ በሀንስፍሊክስ እጅጉን ያሳየበት አመት እንደሆነ ግልጽ ሲሆን፣ ለባሎን ዶርም ከሚታጩት ቀዳሚ ተጫዋቾችን መካከል አንደኛው እንደሚሆን በርካቶች እየገመቱት ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ አዝንላችሁ አዳዲስ ስፖርት መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምትጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏአድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮችንን ላይክ ስላደረጋችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆን። አልፎ አድባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁን።